ፍቅርን እንግዲህ ዳይመንድ አግቷታል። እቤቷ ድረስ በመሄድ በሩን በኃይለኛው በመደብደብም ተሸክሞ ይዟት ሄዷል። ፍቅር አሁን አደይ የቀመሰችውን እገታ ልትቀምስ ሄዳለች። ዳይመንድ እንዴ፣ ኪንጎ አይተዋትም ፍቅርን። ዳይመንድ አሁን ደፍሮም የፈለገውን ነገር ሴትነቷን ተጠቅሞ ነው የሚለቃት፣ ዝም ብሎ አይደለም። አደይ ፍቅር ለዳይመንድ የከፈለችው ብር ከየት አንጥታ እንደሆነ ነገረችው። ከየትም አንጥታም አይደለም፣ የራሴን ደሞዝ ከፍላ ነው ራሴኑ ያስጠቃችኝ አለችው። የሰጠችኝም ብር ብታውቂ ሲላትም፣ እንግዲህ ሊዳያንም ፍቅር ያሰቃየቻት ትገኛለች። ስልኳን ቀምታ ሲቀጥል እንግዲህ ደብን ለማታለል ብላ ሮማንቲክ እየሰራች ነበረ የፍቅር ፕሮግራም ምሽት አዘጋጅታ ደብ ገደል ግቢ አልፈልግሽም በማለት ጥሏት ሄደ። በዚህ የተናደደችው ፍቅር ሊዳያን ደግሞ ስልኳን ቀማች። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሊ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ አንድ ሰው የዘራውን ነው የሚያጭደው። አደይ እንደዛ ስትሰቃይ ገንዘብ ከፍላም ፍቅር አደይን እንድትታገት አድርጋ ስታሰቃያት ነበረ። አሁን ግን የፍቅር ስቃይም ላደይ በቆፈረችው ጉድጓድ ራሷ አገብታለች ማለት ነው። እንግዲህ አደይን ኪንጎና እንዲሁም ዳይመንድ ወስደዋት ነበረ። በዛሬው ያው ስለታመመች እና መንገድ ራሷን ስታ ስለ ወደቀች ይዛ ወስደዋታል እናም ልቀቁኝ ስትላቸው አንለቅሽም ተረጋጊ በማለትም እንድትረጋጋ አደረገ ኪንጎ እናም አደይ ሄዳለሁ ስትል አትሂጂም እዚሁ ተረጋግተሽ ተቀመጪ ሲቀጥል ደግሞ ከፍንቃሽም ከፍቅርም ቤት ታባረሻል አላት የት ነው ዳይመንድ አለችው ምን ፈለግሽ ዳይመንድ ወደ ውጭ ወጥቷል ምንድን ነው የፈለግሽው ነገር ሲላትም እንዴት እኔ ላይ እንደዚህ ያደርጋል እንዴት እንደዚህ ያስቃየኛል መጠየቅ እፈልጋለሁ ጭራሽ ደግሞ ያንን ሁሉ ከአንተ መጥፎ መከራ ካወጣኝ በኋላ ተፍቅር ጋር ሁኖ ያጠቃኝ ነገር ልቤን ሰብሮታል አለች ከዛ ዳይመንድ መጣና አዴ ምን ነሻል እስከምትረጋጊ አሁን የትም ሄጅ የለሽም ማረፊያ የለሽም፣ እዚሁ ተቀመጪ አላት። አይመለከትህም? ንገረኝ ምንድን ነው ያደረግከው? ከፍቅር ጋር መተባበሩ ለምን አስፈለገ አለችው። ከዛም አደይ ፍቅር የሰጠች ገንዘብ ብታይ እንደ ጉድ ነው። እናም ያንን ገንዘብ ደግሞ እንኳን እኔ አንቺ ሀሳብሽን ትቀይሪያለሽ አይተሽ አላት። ከየት እንዳመጣችው ታቃለ? አለችው ከየት የሚሆን እኔ ምን አገባኝ ዋናው መስጠቷ ነው አለ። በጣም ታሳዝናለ። ፍቅር የኔን ገንዘብ ነው ለአንተ የሰጠችህ። ደመወዜን እኮ ነው ለአንተ የሰጠችህ። ተማሪ ናት፣ ገንዘብ ከየት ታመጣለች አለችው። ምን አለ። አዎ አለችው። የስንት ጊዜ ደመወዜን አልከፈለችኝም አለች። ፍቅር ናት ደመወዝሽን መሰለሽ አላት። አዎ ስትለው እንግዲህ ዳይመንድ በጣም ስሜታዊ ሁኖ ፍቅርን እኔ ያሳያታለሁ እያለ እየሮጠ ሄደ። አደይም አሁን ልቀቁ፣ ሜጅ አላጣውም ግዴታ ይላጋ መሄድ አለብኝ አለች። ለቀቋት። ዳይመንድ ስሜታዊ ሆኖ ወደ እነ ፍቅር ቤት እየበረረ ሄደ። ኪንጎ ምን ልታደረግ ነው አለው። ምን አገባ፣ ኮስተር በል ወንድ አይደለህ። እሷ ናት የምትጫወተው በአደይ ላይ ጭራሽ የአደይን ገንዘብ አንጥታ የምትሰጠኝ አለ። እናም በመናደድ መንገዱን ቀጠለ። አደይ እና እነ ኢላ ቤት ሄደች፣ ምክንያቱም ሊሊ አደራ ብለዋለች ኢላን። እናም ሊዳያ ደግሞ ኢላ ጋር ሄዳለች። አዴይ ቀጥታ እዛ ስትሄድ ሊዳ ደሞ ፈላ አንቺ ሜሊ ሰሪ መጣሽ አለቻት። አደይ መጣሽ እንዴ አላት አው ካልፈለጋችሁ ችግር የለውም አለች ሊዲያ አንቺ ራስሽን ችለሽ መኖር ማትችው ለምንድን ነው ምን ትመስላለች ውጪ ከህይወታችን በቃ አለቻት እንደ ሊዱ አለ ሊዱ ምን አስበሽ ነው ምን አርጌሽ ነው እንደዚህ የምታረጊ አለች አዴም ከዛ እሷ ደግሞ ሊዳት በይኝ በማለት ጮኸች ድሀ ድሃ ራስሽን ችለሽ ኖሬ አለቻት ከዛም እንደዚህ አትበያት። ነይ አደይ፣ ፍቃደኛ ከሆንሽ በቃ ከረበሽኳቸው ይሄዳለሁ አለችው። ኤላ ደግሞ ፍቃደኛ ከሆንሽ ሊሊ አደይን አደራ ስትመጣ እስከ ፈለገችው ጊዜ ድረስ እዚሁ ትጠብቀ ይብላኛለች። ሊሊ ደግሞ ክፍለ ሀገር የቤተሰቦቿን ነገር ለማስተካከል ሄዳለች አላት። እናንተን ካልደበራችሁ እኔ አንተን እንዳላስቸግር አንተ ይደብርሃል ብዬ እንጂ እዚሁ ብቀመጥ ደስ ይለኛል፣ ስራ እስከማገኝ አለችው። በቃ ተቀመጭ ሲላትም ሊዳያ ታናዳ ወጣች። ፍቅር እንግዲህ ብዙ ነገሮችን አዘጋጅታ ወይን ምናምን እንደውም ደግሞ አበባዎችን ጎዝጉዛ ከደብ ጋር ማንም ሰው የለ ብቻዬን አሳልፋለሁ ብላ ነበረ። እናም እሩጣ ያንን አዘጋጅታ ደብን ቀሰቀሰችው። ምን ፈለግሽ አላት። አይንህን ጨፉን በማለት በሻርባይኑን አሰረችው። ምን እያረግሽ ነው እያላትም እና ደብዬ፣ የኔ ፍቅር ብላ ሳሎን ይዘህ ሂድ አይኑን ከፈተችው። ከዛም ደብ በጣም የመጨረሻ ተናደደባት። አንቺን ከኔ ጋር መቼም ልትወኛልቼ አላፈቅርሽም በጣም አፍቅሪያት የምትሰቃይላት ሴት አለችኝ። ስለዚህ አንቺ እንደምታፈቅርኝ ያውቃለሁ፣ ግን ቢሆንም እኔም የማፈቅራት ሴት አለ። መቼም ቢሆን ከአንቺ ጋር ሊሆን አልችልም አላት። እሷ ደግሞ ለምን አደይ አደይ አትበል፣ ስኔንና ስላንተ መኖር ብቻ አነሳል፣ እባክህን አለችው። ከዛም እኔ ምን ያንሰኛል ያንተ ሚስት ለመሆን አለችው። ምን ያነሰሽንና የጎደለሽን ነገር ቆመ ብለሽ አስቤ ከዛ ደግሞ ምን ያንሰኛል ብለሽ ራስሽን ከጠየቅሽው፣ እውነትም ሰው አይደለሽም፣ አውሬ ነሽ። አንቺ እኮ ከሰው ጋር የምትመሳሳይ አይደለሽም አላት። ምን? እና ሰው አይደለሽም እያልከኝ ነው አለችው። አዎ አላት። እውነትም ሰው አይደለሽም በማለት በመናደር ጥሏት ሄደ። ሌዳያ ተናዳ ከኢላ ቤት ስትመጣ ፍቅር ያንን የጎዘጎዘችውን አበባና ሮማንቲክ ልታሳልፍ በእሷ ቤት ሊያልፍላት ነበረ። ከዛም እሱን መሰብሰብ ጀመረች። ምንድናች ቤቱን እኮ የብድቤት ቤት አደረግሽው አለችና ሊዲያ። ከዛ ከወይን መጎንጨት ጀመረች። ዝም በይ ሊዲያ አለቻት። አንቺ ወንድሜን አሳስተሽ ራስሽ በፍቅር ሌላ ነገር ልታረጊ ነበር አይደለ ወይ? ውርደታም ነሽ ውርደታም። እሰይ ደግ አደረገሽ ውይ ኮተታም እያለች መሳቅ ጀመረች። ከዛ ልደ ዝም ማቴ ከሆነ አፈር ደም ነው ማስበላሽ አለቻት። መን አለች። በይ ሰብስቢ ብላ ልዳ ወንድሟ ጋር ሄደች። ለምንድን ነው የደበረ? ይቺ ፍቅር ናት ያስደበረች አይደል? አለችው። አው አንችም እንዳታስደብሪኝ አላት። አይዘው በቃ እሽ። አንችስ ምንነሽ? ነው የት ነበር? አላት። ኢላ ቤት እና ምን ለምን ደበረሽ? ይች አደይ ናታ አለችው። አደይ ምን አላት? አደይ ኢላ ጋ መጣች ስትለው ምን አለ፣ ምን ያርበተብትሃል? አለችው። ከዛም የት ልትር ነው ስትለው አደይ ናቸው ልንጣ ብሎ ና ኢላ ቤት እየሮጠ ሄደ። አደይ ደግሞ ለኢላ ምግብ እየሰራችለት ነበረ። ኢላ ደግሞ አደይ ተግባርሽና አንቺ ተግባርሽና የሚወራብሽ አንድ አይደለም፣ አትገናኙም። ለምን ዝምት ያለሽ ሊሊባት ባት ነግረኝ ኖሮ እኔ እኮ ፈርጄብሽ እዚህ ቤት ድርሽ እንዳት እንዳትያድርግሽ ነበር። ለምን ዝምት ያለሽ? እውነትን ለምን ትደብቅ ያለሽ አላት። ከዛም የሰው ቤት አይደለም ደግሞ ከፍቅር ወጥቼ ብሄድ ከእሷ የባስ እሷን የሚያስመሰግን ይመጣል በሚል ሀሳብ ነው አለችው። ቢሆንም መቼም ቢሆን ራስሽን ነፃ ማውጣት አለብሽ። ይህ ዝምታሽ ነገም ሌላ ኮተት ያመጣብሻል፣ ሌላ ትልቅ ችግር ያመጣብሻል አላት። እሷም እሺ አለች። ደብየር ወጠ እንግዲህ በሩን ብርግድ ዳርጎት ሄደ። ከዛም ገባ ደብ ሰላም አለው። እናም ሰላም አለ ደግሞ ኢላ እና እንዴት መጣህ ሰላም ነው አለው ሰላም ነኝ ኢላ አደይ ዝናብ ብለው ነው የመጣሁት አዎ ዜናት አለ የት ናት ሲለውም ክችን ናት ምግብ እየሰራች አለው ለገዛት ብሎ ክችን ገባ የት ልትሄድ ነው አለው አደይ ጋ ክችና አለ ገባ ወይ ጉድ እኔም ብሎ የሚመጣ የለም አለ እንግዲህ ዳይመንድ ደግሞ ወደ ነፍቅር ቤት አቀና በጣም ተናዷለን እናም ፍቅር ደግሞ ሊዳያ ሙዚቃዋን ከፍታ እየጨፈረች ነበረ። እናም በመናደድ እንግዲህ ፍቅር አንድ የሊዳያን ስልክ ከኢርፎኑ መንጭቃ ወጣችባት። አንቺ ፍቅር ያምሻል እንዴ መንነሽ ነው አለቻት። ከዚያም እኔ ያሳይሻለሁ ኤኔ ጨጓራ ጨስ ብሎ ነዷል። አንቺ ዚ ትጫፍር አለች። ከዛም ስልኩን መንጥቃ በሩን ቆልፋባት ደረጃ ላይ ሄደች። እንግዲህ አደይ ጋ እና እንደሁም ደግሞ ኢላ ለምን ወዲ ውጭ ወተን ዘና አታደርጉኝም አለ። ይሻላል አለው። አው ተዛም እኔ አልሄድም አለች አደይ። ለምንድን ማትሄጁ ትሄጃለሽ አላት። ባዮ እንደዚ አይነት ነገር ሊዳያ ትወዳለች፣ እሷን ጥሯት እና ሄዱ ደግሞ ሌላ ችግር ነው የሚፈጠረው ስትልም፣ በፍጹም ልብስሽን ቀይረሽ መሄድ አለብን አለ ዳዊት። ከዛም ልብሷን ቀይራ ለመሄድ እንደተዘጋጁ ሊዳያ ጋር ሲደውልላት የሊዳያ ስልክ አይነሳም የፍቅርም አይነሳም። ፍቅር የሊዳያን ስልክ ቀምታ ደረጃ ላይ ይዛ ቁጭ ብላ ደብ ሲደውል ደብዬ የእኔ የፍቅር እያለይ ስትላላጥ ዳይመንድና ኬንጎ በሩን በኃይለኛው መቆርቆር ጀመሩ። ከዛም ማን ነው ብላ እየሄደች እያለ ምንፈልጋችሁ ነው ብላም ስልክ አነሳች። ብር ተከፍለዋል። ምን አባነው ነው የሚያቀረፈርፍ አለችው ዳይመንድን። ከዛም በሩን ሲወግረው ለከፈት ይዛ ሂዳ እንዳለ ተሸክሟት ሄደ። አሁን ደብ ተጨነቀ። ሊዲያና ፍቅር ተጣልተው ነው የሚሆነው እንጂ ቢያንስ አንደኛቸው ስልክ ማንሳት ነበረባቸው ማለት ጀመረ። እናም ፍቅር የእጇን አለች። በቃ ለምን ጥላቸው መጣ ስትለውም፣ አደይ እንደዛ እየሆኑ ጥዬ መምጣት አልነበረብኝም ሁለቱ እየተጣሉ ነበር ጥያቸው የመጣሁት አለ። እንግዲህ ሊዲያ በር ተቆልፎባታል። አንቺ ቆሻሻ፣ ያንቺ መጫወቻ ሆንኩኝ እመኝኝ፣ ይህን ወንጀልሽን አወጣዋለሁኝ ለባርኮቴ ዘክ ዝኬ ባላጋልጥሽ እኔ አይደለሁም አለች ሊዲያ። አሁን ፍቅርን አደይ በገባችበት ወጥመር ገብታለች። ፍቅርን እንግዲህ ኬንጎና እንዲሁም ደግሞ ዳይመንድ እየተራረፉ እንደፈለጉ ያደርጓታል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ከቪዲዮ ጋር መልካም ቆይታ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ።